አሰላም አሰላሙ አለይኩም ወረሕመቱላሂ ወበረካቱ ውድና የተከበራችሁ ናቸው ሰላም፣ የዚህ ፋሚሊ ቤተሰቦች እንዴት ና ሰላም? አልሐምዱሊላህ ከእናንተ ጋር እንዴት ነ ከኔ ጋር ሁሉ ሰላም ነው። ውድ ቤተሰቦች፣ ቤተሰቦች፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ እንላችኋለሁ። ውድ ጓደኞቼ ሰብስክራይብ ያደረጋችሁ ላይክ ደግሞ ላይክ እያደረጋችሁ አይደለም አበረታቶ እባካችሁ አበረታቱኝ እንላችኋለሁ። እና ዛሬ ደግሞ ይዤላችሁ የመጣሁት የፈርኒቸር እቃዎች ነው። የፈርኒቸር እቃ ይዤላችሁ መጥቻለሁኝ እና በየአይነቱ ይዤላችሁ መጥቻለሁ ዛሬ ኪችን ካቢኔትም እና ውድ ቤተሰቦቼ ዛሬ የማሳያችሁ ኪችን ካቢኔት የሚያምር የሚያምር ኪችን ካቢኔት አለ። ያው በየአይነቱ እንዲ ቀድራችን አለ ማለት ነው። ቡፌ ያለ የጫማ መደርደሪያ አለ፣ አልጋ አለ። ሁሉም የፈርኒቸር እቃዎች የምትፈልጉ በየአይነቱ ይዤላቸው መጥቻለሁ። ዛሬ ዲዛይን በየአይነቱ አለ። በምርጫችሁ እና ማዘዝ የምትፈልጉ ቤታችሁ ማስገባት የምትፈልጉ እዘዙ። ኪችን ካቢኔት ቤታችሁ ተለክቶ ነው መሆን ያለበት። በቃ ቤታችሁ ልክ እንዲሆን ማለት ነው ያው ባያችሁት ልክ ሶስት ተከፋች አራት ተከፋች ወይም አምስት ተከፋች ብላችሁ ብታዙት ቤቱ ካልተለካ ልክ አይመጣም ማለት ነው። ስለዚህ ልክ ስለማይመጣ እናንተ ማድረግ ያለባችሁ ቤቱን አስለክታችሁ ነው ማሰራት ያለባችሁ ማለት ነው። የሚያምሩ የሚያምሩ የሚያምሩ ዲዛይኖች አሉ። በምትፈልጉት መልኩ የተያያዘም አለ። የላይኛውና የታችኛው እንደዚህ ብቻ ሚሆን አለ። እንደምታውቁት ያለ ነው ማለት ነው እና መሻላህ ያው እንግዲህ አቅሙን ታገኝ ነው። ኪችኖች በእያ አይነቱ አሁን ላይ በጣም ፋሽን ሆኗል። በየአይነቱ ነው እየተሰሩ ያሉት መስታወት ያለው አለ የሌለው አለ። እንደዚ በቃ አረብየት ምሰሩ መስሩ በተለይ በቃ እንዲ አረቦቹ በእያ አይነቱ ሞልቷል ማለት ነው። እንደምታውቁት በዛ አይነት አለ። ይሄ ሁላ እንግዲህ ሀገራችን ላይ እየተሰራ ነው ያለው ማለት ነው። እንደምታውቁት የሚያምር የሚያምር ኪችን ካቢኔት አለ፣ በጣም ነው የሚያምረው። እና ማዘዝ የምትፈልጉ ልጅ ወይ ዋስታፕ ቴሌግራም፣ ኤሞ መስመር መደወል ማውራትም ትችላላችሁ። ዲስክሪፕሽን ቦክስ ላይ ቁጥሬን አስቀምጣለሁኝ። ማዘዝ የምትፈልጉትን ዋጋ እናሳውቃችኋለን። በዋጋ ተስማምታችሁ ይህን ያህል ይህን ያህል በሚለው ተስማምታችሁ ማሰራት ትችላላችሁ ማለት ነው እና ደግሞ ለቀጣይ ቪዲዮ የምትፈልጉ ልጅ ወይ ዋጋውን እንደዚህ እንደዚህ ነው የሚለውን እላው ላይ ጽፌ እለቅላችኋለሁ ማለት ነው። አሁን ለጊዜው ደግሞ ይሄ ስንት ነው ይሄ ስንት ነው የሚለውን እየገባችሁ ኮሜንት ላይ አስቀምጡ እነግራችኋለሁ። ዋጋውን በዋስታፕም በኢሞን በቴሌግራምም ደግሞ አውሩ፣ ዋጋውን አሳውቃችኋለሁ ማለት ነው። ምክንያቱም ከልጁ እየጠየቅኩት ስለሆነ ዋጋውን አሳውቃችኋለሁ፣ ልጁ ጋር አገናኛችኋለሁ። ያው ዋጋውን ተስማምታችሁ ማሰራት ትችላላችሁ። የምትፈልጉት እንዲዛይን አይነት እናንተ ባያችሁት ልክ ቤታችሁ እኮ ስለማይመጣ፣ ቤታችሁ ይህን ያህል በይህን ያህል የሚለውን ቤታችሁን አስመትራችሁ ነው ዋጋ መቋረጥ የምትችሉት ማለት ነው። እና ዩኪፊስት አንዱ እንደምታዩት በየአይነቱ የጫማ መደርደሪያው በቃ ጫማችን ውጭ ለውጭ እየተልከሰከሰ ስለድወረረን አቅሙታለ። የጫማ መደርደሪያ ም በዘመን መልኩ መጥቷል። ሌላም አይነት ዲዛይን በዚህም መልኩ አለ ማለት ነው። እንደምታዩት እንደዚህ አድርጎ ድርድር ይደረጋል ማለት ነው እና ያው ማንኛውንም የቡፌም ይሁን የኪችንም ይሁን የቁም ሳጥንም ይሁን ያው እንግዲህ በቤታችሁ ልክ ነው የምታሰሩት። እንዲያቅማችሁ ዋጋው ቅናሽ አለ፣ ጭማሪ አለ፣ መካከለኛ አለ፣ በየምትፈልጉት ዲዛይን አይነት። ለምሳሌ የዚህን ቡፌ እንትን የዚህን ቁም ሳጥን ዋጋ ብነግራችሁ የእናንተ ወይም አራት ሊሆን ይችላል ወይም ሶስት ተከፋች ሊሆን ስለሚችል እኩ ላይ መጣ ዋጋው ማለት ነው። እና የምትፈልጉትን ኮሜንት ላይ አስቀምጦ በሀስታብን በኢሞምት ቴሌግራምን በዲወልም ደውሉ፣ እናሳውቃችኋለን። እንታዘዛለን። በታማኝነት ታዛዥ ነን እላለሁኝ። እኔን እንግዲህ ሼር፣ ሰብስክራይብ፣ ላይክ እያደረጋችሁኝ አበረታቶ፣ ሰብስክራይብ እያደረጋችሁ አይደለም ላይክ እያደረጋችሁ አይደለም አርጉኝ፣ ላይክ አርጉኝ እላችኋለሁኝ ድወድቦች ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ። ይህን ይመስላል እንግዲህ የዛሬው ያው ቪዲዮ ዲዛይኑ ይቀጥላል። እኔ በዚሁ ላቁም። አሰላሙ አለይኩም ወራህመቱላሂ በረካቱ። ይቀጥላል እንግዲህ ይቀጥላችሁ ዩት ማለት ነው